በዚህ ቁጥር ልክና በዚህ ቁመናል ግን ተገናኝተን ስለማናቅ ያላችሁበት ነባራዊ ሁኔታ ሞራላችሁን ስብስባዊ ቁመናችሁን ለማየት ነው የተገኘሁት እጅግ በጣም ደስ ብሎኛል እጅግ የሚያኮራ ነገር ነው መቼም በየቦታው በዙር ቁጥር የማየው እኔ እግዚአብሔር መጨረሻውን ያሳምረው እንጂ ይህን ትውልድ ከሰማይ በታች ምንም የሚያስቆመው ኃይል አይኖርም። ተወደደም ተጠላም የአማራም ሕዝብ ጣፋንታ የትግሉም ጣፋንታ ተገፍቶ ተገፍቶ ተገፍቶ መጣን፣ ጠርዝ ላይ ቆሟል። ይሄ ጠርዝ በጣም የሚያምር ግን አደገኛ ጠርዝ ነው። ካላወቅንበት ወደ ገደል እንገባለን። ካወቅንበት ተስፈንጥረን የምንደርሰው ግብ ላይ የምንፈልገው ግብ ላይ የምንመኘው ግብ ላይ ስንመኘው የኖር ነው፣ ዋጋ የከፈልንበት ግብ ላይ እንደርሳለን። እና ያ ጠርዝ መውደቅ አይፈቅድም ከወደቅን መነሳት ስለሌለ ያ ጠርዝ መሳሳት አይፈቅድም። ከተሳሳትን ስታችሁ የምናርምበት ሌላ ዕድል ስለማናገኝ ስለዚህ ልክ ለመሆን ላለመውደቅ ነው የምንታገለው። በማንም ድጋፍ ሳይሆን በማንም እርዳታ ሳይሆን በእግዚአብሔር እርዳታና በራሳችን ጉልበት በወንድሞቻችን መስዋዕትነት መጠን መጠን እዚህ ደርሰናል። የቀረን ትንሽ ምዕራፍ አለ። ትንሽ ምዕራፍ በስንዝር ትለኩት ወይም በክንድ አላቅ፣ ግን በጣም አጭር ምዕራፍ ይቀራል። እሱን ተባብረን መቋጨት ይኖርብናል። ያውም በፍጥነት ጊዜ የለንም። በፍጥነት መቋጨትና የከበበን ነባራዊ ሁኔታ በሚፈቅደው ልክ መሳተፍን በሚገባ ልክ ተሳትፎ አድርገን ህዝባችን እንደ ህዝብ ማዳን እንደ ሀገረ መንግስት ደግሞ በኢትዮጵያ ውስጥ የሚኖረን ቦታ ማስጠበቅና አማራ እንደ ህዝብ በሰላም በፍቅር በክብር ከሌሎች ህዝቦች ጋር የሚኖሩበትን ዘመን ማምጣት ስለሚኖርብን በፍጥነት በፍጥነት በፍጥነት መስራት ይኖርብን በፍጥነት ያንዲሆን። እንደ ወንድም መግባባት፣ እንደ ወንድም መቻቻል፣ እንደ ወንድም መፋቀር፣ እንደ ወንድም አይቶ ማለፍ፣ እንደ ወንድም ያንዱን ገመና፣ ያንዱን ድክመት፣ ያንዱን ባህሪ ሰምቶ መቻል እጅግ በጣም አስፈላጊ ነው። ይህ ትግል እዚህ ለመድረስ በጣም በጣም በጣም ብዙ ወንድሞቻችን ታስረዋል። በጣም ብዙ ወንድሞቻችን አካላቸው ተጎድቷል፣ አካላቸው ተሰብሯል። ብዙ ወንድም እናቶቻችን ቅስማቸው ተሰብሯል። ብዙ ወንድሞቻችን መስዋዕቱ ነው የምናቃቸው የማናቃቸው የእኔ ቢጤው ትንሽም አድርጎ በስም ይታወቃል። በስም የማይታወቁ የታሰሩ በስም ማናቃቸው በወጡበት የቀሩ በስም ማናቃቸው ቅስማቸው የተሰበሩ ማለት ናቸው። እኛ እድለኞች ሆነን ነው በስምም ሰው የሚያቀር እናንተንም እኔንም ማለት ነው እድለኞች ሆነን ስለዚህ ከፍተኛ ዋጋ ተከፍሎ ላለፉት 32 33 ዓመታት በመከራ በምጥ በብዙ መከራ መሀል በብዙ ማዕበል መሃል እዚህ የደረሰ ትግል ነው። እዚህ የደረሰን ትግል ለደቂቃ አይደለም ለሰከንድ እንኳን አንድ ሰንዝር ወደኋላ ማለት አይቻልም። ወደ ኋላ ካልናን እንመለስም። ወደፊት ብቻ ወደፊት፣ ወደፊት ተጉዘን፣ ወደፊት ፈጥነን፣ ወደፊት በርትተን፣ ወደፊት ጸንተን የቀረቹ ምዕራፍ መቋጨት እና የድል ችቦችን መጨበጥ አስፈላጊ ነው። እሱን በቅርቡ ማድረግ ይጠበቅብናል። ጠላት እየደከመ ነው። የሚቀረው ግን ጥፍጣፊ ጉልበት አለ፣ እሱም መምጠጥ አለ መምጠጥ። እኔ ሳይ ልሳሳት እችላለሁ። ብዙ ጊዜ ህዝብ የሚባለው ኃይል ህዝብ የሚባለው ኃይል ለአንድ ስንፈት ወይም አንድ ድክመት በእጁ ያለውን ጉልበት የሚረዳ ይመስለኛል። ትልቁ ጉልበት ያለ ታንከ ተሸከሙት ይመስለዋል። ትልቁ ጉልበት ያለ መትረየስ ዲሽቃ ይመስለዋል። ይመስላል። ከእግዚአብሔር በታች ግን ዋናው ጉልበት ያለ በትግል ውስጥ ህዝብ እጅ ህዝብ፣ ስራ እንኳን አልገባም፣ ስራ አልሰራም ብሎ ቤት በመቀመጥ ብቻ መንግስትን የሚያወርድ የማውረድ የሚችል አቅም አለ። ያን ያክል አመት መቀስቀስና መጮ መጪው ያስፈልግ የነበረው ህዝቡ ከስሩ እንዲነሳ ነው። ሱ ሆኖ አይንቀስቅሰን ያስነሳነውን ህዝብ በስርዓት ማደራጀት በስርዓት መምራትና ግባችን ለማድረስ ያስፈልጋል። መሰባሰብ እንደ አማራ ላለ በመጥፋትና ባለመጥፋት ጠርዝ ላይ ለቆመ ህዝብ ግዴታ ነው። መደራጀት ግዴታ ነው። መታጠቅ የህልውና ጉዳይ ነው። መታኮስ የህልውና ጉዳይ ነው። ከዚህ መሳሪያ ውጭና ከክርስቶስ ውጭ ማንም አልደረሰልንም፣ ማንም አይደርስልን። መድኃኔዓለምን ይዘን በዚህ ነው እዚህ የደረስነው፣ በዚህ ነው የምናሸንፈው። መሰባሰብ የሁሉ በረከቶች አሉት። ስትሰባሰብ ትመክራለህ፣ ስትሰባሰብ ትተጋገዛለህ፣ ስትሰባሰብ መከራውንም ጸጋውንም ትካፈላለህ። መሰባሰብ ግን መቻሻል ይጠይቃል። መሰባሰብ መከባበር ይጠይቃል። መቼም የተፈጥሮ ስራ ድንቅ ነውና ሁላችን እንደ መልካችን ባህሪ የተለያየ ነው። ያን የተለያየ ባህሪ ሰብስቦ አርቆ ለአንድ አላማ ማሰለፍ ይጠይቃል። ሁላችንም ተመሪዎች አይደለንም፣ መሪዎች ነን። ይሄንም ያህል አንድ ሽጥፍ ብትጨምር የአማራንስ በብቃት ለመምራት ገና ትንሽ ነው የሚሆነው። ቁጥር መሸከም መቻል አለብን። እምላችሁ ለእዛ እዚህም እዚያም፣ በዚህ ትግል በዚህ ትግል ውስጥ ባለችኝ ትንሽ ተሞክሮ የሚጎልን ነገር ጓደኛችን መሸከም ነው። የሚጎልን ነገር በሙሉ ልብ ሲሰውልሽ መውደድ እና ጓደኛችን ማፍቀር ነው። የሚጎልን ነገር ቅንነት ቅንነት ባያሌው ነጥፋል። ውስጣችን በተፈጥሮ ቅኖች ነን የምንወለደው፣ በተፈጥሮ በጎች ነን የምንወለደው። ግን በአንድ በሌላ ምክንያት አስተዳደጋችን ይሰልበንና ከቅንነቱ ይልቅ ፋቱ አይሎ ይወጣብናል። ያን የተፈጥሮ ጸጋ፣ ያን ቅንነት፣ ያን ውብ ተፈጥሮ ቆፍረን አውጥተን ለጓዶቻችን ለሌሎቻችን መለገስ መለጋገስ ይኖርብናል። እዚህ ደርሰናል። የሚቀረን አጭር መራፍ ነው። ይሄን መራፍ ደግሜ ይለዋለሁ በፍጥነት መጨረስ አለብን፣ በፍጥነት መቋጨት አለብን። በኢትዮጵያ ውስጥ ብቻ አይደለም፣ በአጠቃላይ በምስራቅ አፍሪካ ቀጠና ብዙ ነገሮች በፍጥነት እየተለዋወጡ ነው ያሉ። በጣም በፍጥነት ማጠናቀቅ የሚገባንን የቤት ስራ አጠናቀን ቶሎ ጨዋታው አካል ካልሆን ቶሎ ሜዳውስ በሙሉ ቁመና በሙሉ መለየው ካልተገኘን መስተቀረ በስተቀር አደገኛ ነው የሚሆነው። ብትቀመጥ ሚተው ሁኔታ አይደለም የሚመጣ። ወይ ታገለ ተርፋል፣ ወይ ትጠፋል። አለቀ። መውጫ የለው፣ ማምለጫ የለው። ይሄ የጌጥ ትግል አይደለም የያዝም። አማራ በኢኮኖሚ በደንብ ተጠቃሚ ስላልሆነ ተጠቃሚ እንዲሆን እንታገላለን ብለን አይደለም ትግል የጀመረ። እሱማ ቅንጦት ሆነ እኮ በኢኮኖሚ የደረሰብን መገለል በፖለቲካ ደረሰብን መገለል ወዘተ ወዘተ የቅንጦት ጉዳይ ሆነ። የመኖርና ያለ መኖር ጉዳይ ነው የዚህ ትግል ውስጥ ተጨምረን ወይ ታግለህ በጉልበት ትተርፋለህ፣ ክርስቶስን ይዘህ ወይ ትጠፋለህ። ወይ ተንበርክከህ ትታረዳለህ፣ ወይ ቁመህ ትገጥማለህ። ቁመህ ከገጠም ወይ ታሸንፋለህ፣ ብትሸነፍ እንኳን የክብር ሽንፈት ነው የምትሸነፍ። በዚህ ስሜት በዚህ ወኔ ተጉዘን ታጉዘን ክብሩ ይስፋ አልአምላክና እዚህ ደርሰናል። የሚቀረን ነገር ግን አለ፣ የሚቀረን ነገር አለ። አሁንም መቀስቀስ አሁንም ማደራጀት አሁንም አደረጃጀትን ማጥበቅ ያስፈልጋል። ሺህ ብትቀሰቅሱ እስከ ምጽአት እስከ ዓለም ፍጻሜ የሰው ልጅ ሙሉ አይነቃ። ያለ መሰልቸት ማንቃት ማንኳኳት ያስፈልጋል። ያለ መሰልቸት የነቃውን ታደራጃለህ፣ የተኛውን ትቀሰቅሳለህ። ያ የተኛው ሲነሳ ቀድሞ ነቅቱ ያደራጀውን አደረጃጀቱን ታጠብቃለህ፣ ታስታጥቃለህ። ማሰሪያው ግን ልብ ነው። የምር መቁረጥ፣ የምር የዓላማ ሰው መሆን፣ የምር ለዓላማ ታማኝ መሆን። ትግል ምኑም አይጥምም ነው። በጠራራ ፀሐይ እንኳን እዚህ ባርዛብ ስራ አስቀምጦናል አይደለም ግን በጣም ለሚጣፍጥ ዓላማ የምናደርገው የምንከፍለው መስዋዕትነት ስለሆነ ችለነው ነው። በዚህ መልኩ እንወያያለን። መሰልቸት ሊኖር ይችላል የስሜት ከፍታና ዝቅታ በየቀኑ ሊኖር ይችላል። እሱም መቋቋም ሰው የሚታገለው ከሶስት ነገር ጋር ነው አይደል? በትግል ውስጥ አንደኛ ከራሱ ጋር ከውስጡ ጋር፣ ሁለተኛ ከጓዱ ጋር፣ ሶስተኛ ከጠላት ጋር ነው የሚታገለው። ትልቁ ጠላት ከውስጣችን ጋር የምናደርገው ውስጣችን ያለው ጠላት ይመስለኛል። መበርታት ያስፈልጋል። አንዳንድ አንድ ኃይሎች ለኮ ያላማቸው እንኳን ሰላሳ አመት ታግለዋል አንዳንድ አንድ ኃይሎች ሰላሳ አምስት አመት ሃምሳ አመት ታግለዋል። በቅርብ ተዋጋናቸው የምንላቸው የህወሓት ኃይሎች እንኳን 17 አመት ታግለዋል። ረንዲውም አሁንም ትግል ውስጥ ነው ያሉት። እኛ የተቀደሰ አላማ ይዘን እኛ አንድን ህዝብ ከምድረ ገጽ እንዳይጠፋ በሚደረግ ትግል ውስጥ እየተሳተፍን በሙሉ ልባችን፣ በሙሉ ወኔያችን፣ በሙሉ ግርማ ሞገሳችን ነው ትግል ውስጥ ልንገባ የሚገባ። በምድር ላይ በግማሽ ልብ ተሰርቶ ስኬታማ የሆነ ስራ የለም። ወይ የምርን ሰርተህ ውጤታማ ትሆናለህ፣ አለዛ በግማሽ ልብ ዳክረህ ወደ ኋላ ትመለሳለህ። የምርን ያዝ። ስሜትን ይፈትንሃል፣ አካላዊ ቻሌንጁ ይፈትንሃል፣ ስነልቦናዊ ጠውረዱ ይፈትንሃል። ሁሉንም ፈተና ግን መቋቋም ይቻል። በዚህ ምድር ላይ ለውጥ ለመፍጠር ሰው ሆኖ መፈጠር ብቻውን በቂ፣ ጤናማ አእምሮ፣ ጤናማ አካል መኖር ብቻውን በቂ ያለምን ታሪክ የቀየሩ ሰዎች እኔ እናንተን እኮ ያኩሉን ቢደመሩ በጣም ውስን ሰዎች ናቸው። ካዳምን ነው ያን በኋላ በጣም ውስን በሳይንሱም በፖለቲካውም ማለምን መልኩን የቀየሩ ሰዎች በቁጥር ትንሽ ናቸው። የተለዩ ፍጥረቶች ሆኖ ተፈጥሮ አይደለም እንደሚችሉ ውስጣቸውን ያሳመኑ ማድረግ እንደሚችሉ ለራሳቸው የነገሩ እናንተና እኔ በውስጣችን እንዳለ ያልተገነዘብነው ኃይል እንዳላቸው ያወቁ ሰዎች ናቸው። አለምን በበጎም በጥሩ መስቀልቁ አሁን ያለውን ቅርጽና አሁን ያለውን መልክ የሰጡ ተራ ሰዎች አይደለንም። ትልቅ ዓላማ ነው ያለን። ለትልቅ ትልቅ ዓላማ እዚህ ተገናኝተናል። በዚህ ክጽበት የትልቅ ዓላማ ሰዎች መሆን አለብን። በዛው ልክ በየም ማረግ በዛው ልክ የሚታይ አቻ ባህሪ ያስፈልገናል። ስነ ምግባር ዲሲፕሊን ያስፈልገናል። ከአንድ መንግስት ወይም ከአንድ ስርዓት ወደ ሌላ ስርዓት የሚደረግ ሽግግር መጋጠሚያ ላይ ብቻ አይደለም ያለ ነው። ከአንድ ትውልድ ወደ ሌላ ትውልድ የሚደረግ ቅብብሎሽ ምዕራፍ ላይ ጭምር ነው ያለ በጣም ጥንቃቄ፣ በጣም ወደ ሰፊነት፣ በጣም ማስተዋል የሚጠይቅ ምዕራፍ ላይ ነው ያለ መመካከ መመካከ መመካከር መመካከር ታጋሽሙ ከታናሻችንም መምከር፣ ከታላቃችንም መምከር፣ ካኩያችንም መምከር ምን ይሻላል ማለት እንዲያደረግን እንደሆን እግዚአብሔር አግዞን እዚህ ያደረስነውን ትግል በቅርቡ በቁጡ ቃሽተ ነው። ይህ አሳረኛ፣ ይህ መከረኛ ህዝብ፣ ያ አሳረኛ አርፎ የማያውቅ ባንዲራ የሚያርፉበት ዘመን ይመጣል ማለት ነው። በእርግጠኝነት እሱን እናደርጋለን። የሚጠበቀው ራሳችን የበለጠ ማጥበቅ፣ አላማችን በዚህ ዘመን ከሆነ ማቀፍ፣ አስፈላጊ ከሆነ ነክሶ ማያ መጽናት መጽናት የሚጎለን እሱ ነው። በቅጽበት የተሰራ ምንም ነገር የለም። ታስቦ ታቅዶ ረዥም ጊዜ ወስዶ ተተግብሮ ነው ጫፍ ላይ የሚደረስ። እንዳልኋችሁ የትግል ከባድ ነው። በተለምዶ እንደሚባለው የትግል በጣም መራራ ነው። መራር ነው። ትናንት አብሮ የነበረ ጓደን ታጣለ ትናንት እንዳንተ ስሮጥ የነበረ ጓደህ አካሉን ሲያጣ ታያለህ። በአንተ በቤተሰቦችህ በዙሪያ ላይ ብዙ ነገር ሲደርስ ታያለህ። ብዙ እንግልት አለ። ሌላው ሁሉ ይቅር። በዚህ መከረኛና ሳረኛ ዘመን ባንፈጠር የዚህ መከረኛ ህዝብ ልጆች ባንሆን በዚህ ሰዓት እዚህ እንቀመጥ ነበር? በዚህ አኳኋን እንገናኝ ነበር? በፍጹም አንዳንዶቻችን ትምህርት ቤት ነን አንዳንዶቻችን ተማሪ ነን። አንዳንዶቻችን አስተማሪ ነን። አንዳንዶቻችን ፖሊሶች ነን። አንዳንዶቻችን ወታደሮች ነን። የተወሰነዎች ጥሩ ፈለጋችን የስራ ዘርፍ አርሶ አደሮችም ነን። መከራ አሳር፣ የጥፋት አዋጅ ነው። በዚህ ልክ የሰበሰበ የጀመረውን የማይጨርስ ወንድ ልጅ ደግሞ ባይወልድ ነው የሚሻለው። ጀምረናል፣ ጀመረናል፣ እዚህ አድርሰናል። ወደድንም ጠላንም እንጨርሳታለን፣ እንፈጽማታለን። አይደለም እንዴ አላችሁ? ስለዚህ በርቱ እንበርታ። የታሪክ አካል የሚሆነው እንዴ ነው? በነገራችሁ በትምህርት ቤት የተማራችሁ ካላችሁ፣ በምድጃ ወግም ታሪክ የሰማችሁ ካላችሁ እንሰማለን ስንሰማን ያደግነው መጽሐፍ ላይ የጀግኖችን ታሪክ ያነበባችሁ ካላችሁ በምንም ታምራ አይደለም የዛ ታሪክ አካል ሆኖ ስማቸው ተጽፎ ስማቸው በዘፈኑም ግጥም፣ በቀረርቶ በምኑም ስማቸው የሚነሳው በዚህ መልኩ ተሳትፈው ነው። አንዳንዶች ምናልባትም በዚህ ልክ ዋጋ ከፍለው ሁሉ ይሆናል። ታሪክ የሚጻፈው በዚህ መልኩ ነው። የታሪክ አካል የሚሆነው በዚህ መልኩ ነው። ጠላት የሚመራውም ቢጣፍጠውም አሁን የታሪክ አካል ሆነና የጀመርነውን ውብ ታሪክ አገባደነዋል፣ አሳምረንም ጨርሰዋል። ለዛ ሁላችንም መዘጋጀት መቻላለን። እኔ ከእስር ቤት ወጥቼ መራዊ ከተማ ስቴዲየም ላይ የነበራችሁ ትኖራላችሁ፣ አቀባበል ተደርጎ ወደዛ እየሄዱ ጎዳናውን የሞላ ማለት ወጣት ያለውና አንድ ጥያቄ ወደ አምሮ እየመጣ ነበር። ይሄን ያክል ወጣት ይዘን ነው እንዴ እስካሁን ባሬ ሆን ነው። ሰው እንዴት እሱም በሚመስል መሰል ፍጡር ነጻነቱን ተነጥቆ ይኖራል? ሞት ይሻላል። መኖር ምንድን ነው? ሁሌ ደጋግም ይለዋሉ። የሰው ልጅ ወይ ከነ ክብሩ ነው መኖር ያለበት። ያለዛ ተንቀሳቃሽ በድን ነው። ያን ነው የሚመስለው፣ እያስመሰለ ነው። ሰው ያለ ክብሩ ባዶ ነው። ይሄ ባህር ዛፍ ይሻላል። ሰው ያለ ኩራቱ፣ ሰው ያለ ነጻነቱ እንዴት ከብት ይመስል ዱላ የያዘው ሁሉ እየነዳት አንተ የሚመስል ፍጥረት እኔ ሳልፈቅድ ማንም ትከሻ ላይ እንኳን እጁ እንዳሳርፍብኝ አልፈቅድም። በፍቅር ከሆነ እዚህ ይወስ ዞር ልንኖር ይችላል። ይህን የመሰለ ትውልድ ይዞ ይህን የመሰለ ወጣት ይዞ ይህን የመሰለ ልጅ ወሉ የአማራ ሕዝብ እንዴት በየተገኘበት ይገደላል? እንዴት በዚህ ልክ ይዋረዳል? ያን የሚቀለብስና ያን የወርደት ታሪክ ሽሮ በቦታው የክብር ሐውልት የሚያቆም ትግል ነው የጀመርነው። እዚያ አድርሰን እንቋጨዋለን። አይደለም እንዴ? ለእሱ መዘጋጀት አለብን። ዘላለም ዓለም ጉሬዛ ይመስል ባህርዛፍ ለባህርዛፍ ልንዞር አንችልም። ራሳችን እናዘጋጅ። በቅርብ መቋጨት ያለብን ትግል እንቋጫለን። በብዙ ቦታዎች እየዞር ወንድሞቻችን መሰል ወንድሞቻችን ጋር የተገናኘን የተመካከርን ያለን ራሳችን አዘጋጅ። ምን ኖር ከሆነ ከነ ክብራችን እንኖራለን። ምን ኖር ከሆነ ከነ ሃይማኖታችን እንኖራለን። ምን ኖር ከሆነ እንደ ሰው ቁመን እንሄዳለን። ማን ኖር ከሆነ ፈንበርከከን ከምን ኖር ቁመን ገጥመን እንሞታለን። ፍርሃትን ያወረሱ እናት አባቶች አይደሉም ያሉ። ሽሽትን ያወረሱ እናት አባቶች አያቶች፣ ቅድሚያቶች አይደሉም ያሉ። የዘጠና ዘጠኝ ግራዝማሽ ልጅ ነኝ እያልህ እየፎከርክ እዚህ ከምናምን የመጣ ኃይል በዚህ ልክ ከተጫወተብህ ምኑ ሆነ ግራዝማሽ፣ ዘርክ ሆንክ። ግራዝማሽነት ዝም ብሎ አልተገኘም፣ ዝም ብሎ አይመጣም። የዘመኑ ግራዝማሽ መሆን ነው። ወጡ። በድጋሜ ደስ ብሎኛል ስለተያየን። እንዳልኋችሁ ነው፣ እናንተ በጣም ቅርብ ነበርኩ፣ ቅርብም ነኝ። ደጋግመን የምንገናኝበት አጋጣሚ ይኖራል። በቅርብም በዛ አጋጣሚ ብዙ ነገሮችን እናነሳ እንጥል ይሆናል። ሌሎች ሌሎች ነገሮችን ከአመራሮቻችሁ ጋር እናወራለን። በጣም አመሰግናለሁ።